ሰላም ጠና ውስጥ ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ። ከዚህ ከእንግሊዝ አሁን የዘውዱ ሸዋ ጫጭ ዜናዎችን አቀርብላችኋለሁ፣ አብራችን ቆዩ። በቅድሚያም ርሶቹን ና ፋኖ በቅንጅት ታላላቅ ድሎችን መጎናጸፉ ተገለጸ። ተጋድሎ አሁንም ጠንክሮ ቀጥሏል ብለዋል። ገናዦች በሺዎች የሚቆጠር ገንዘብ መጠየቃቸው አነጋጋሪ ሆነ። በአማራ ክልል ራሳቸውን ያጠፉ ሰዎች ቁጥር በየቀኑ መጨመሩም ታወቀ። ትግራይ ክልል ወርቅ በማቅረብ ቀዳሚዋ ክልል መሆኗም ተነገረ። ፕሬዚዳንት ኢሳያስ አልፀፀትም አሉ። ጀዋር መሐመድም በፕሬዚዳንቱ ንግግር ላይ አስተያየት ሰጠ። ትራምፕ የሩሲያውን ፕሬዚዳንት ወረፉ፣ እብድ ነውም አሎ አሁን ወደ ዝርዝሩ እንሄዳለን። አብራችን ቆየው። እያንዳንዱ ኢትዮጵያዊ ያለበትን የውጭ ዕዳ መጠን 575 ዶላር በላይ መሆኑ ሰጥቷት ገለጸ። እያንዳንዱ ኢትዮጵያዊ ያለበት የውጭ ዕዳ መጠን 500 ዶላር መድረሱን የኢትዮጵያ ኢኮኖሚስቶች አሶሲሽን ባወጣው ሪፖርት ላይ ነው የገለጠው። አሶሲሽኑ የሀገሪቱ ከ201 እስከ 203 የኢኮኖሚ አፈጻጸምን አስመልክቶ ግንቦት 1217 ባወጣው ሪፖርት ላይ ነው ኢትዮጵያ እንደ አውሮፓውያን ዘመን አቆጣጠር ከ203 ድረስ ያለባት የብድር መጠን 625 ቢሊዮን ዶላር መድረሱን እና እያንዳንዱ ኢትዮጵያ አምስት መቶ ሰባ አምስት ዶላር እዳ እንዳለበት መጠቆሙ። የታወቀው በተለይም በመሀል የመንግስት ወጪዎቹና የብድር ጫናዎቹ እንዲበዙ ካደረጉት ምክንያቶቹ ዋነኛዎቹ የፕሮጀክት አፈጻጸም ደካማነት፣ ኢኮኖሚውን ሊደግፉ የሚችሉ ፕሮጀክቶች አለመስፋት፣ የውጭ ንግድ መቀዝቀዝና የማምረት አቅሙ እየቀነሰ መምጣቱ ዋነኛዎቹ እንደሆኑ ነው በሪፖርቱ ላይ የተጠቀሰው።

ኢትዮጵያ የብድር መክፈያ ጊዜው በመደራደር እንዲራዘም ማድረጓ ጥሩ ቢሆንም ሊከፈል የነበረው ገንዘብ አሁን ኢኮኖሚው መደጎም የማይችሉ መንገዶች ወጪ ከተደረገ የዕዳ ጫናው ይጨምራል እንጂ ሊቀንስ በፍጹም አይችልም ሲሉ ነው አክለው የተናገሩት። በኢትዮጵያ የመጀመሪያ የሆነውን የዝንጀሮ ፈንጣጣ ቫይረስ መገኘቱ ተገለጠ። የኢትዮጵያ ህብረተሰባዊ ጤና ኢንስቲትዩት በኦሮሚያ ክልል ሞያሌ ከተማ ነው አንድ የአንድ ዓመት ሕጻን ልጅ ማንኪፖክስ ቫይረስ መያዙን ያረጋገጠው ይህ በአገር ውስጥ የተመዘገበ የመጀመሪያው የቫይረሱ ተጠቂ መሆኑ ነው የተገለጸው። ህፃኑን ተከትሎ በተደረጉት ምርመራዎች ላይ እንደተገኙት መረጃዎች እንደሚያመለክተው ከሆነ የእናቱ ለቫይረሱ መጋለጥ ተረጋግጧል ነው የተባለው። የህፃኑ አባት ወደ ጎረቤት ሀገር ሄዶ እንደነበረ የተገለጸ ሲሆን ከሱ ጋር የቅርብ ንክክ የነበራቸው ግለሰቦች የመለየትና ክትትል የማድረግ ስራ መጀመሩ ነው የተገለጠው። የቫይረሱ የተገኘባቸው ህፃናቶች እና ከእናቱ የተዘጋጀ የለይቶ ማቆያ ክፍል ተገቢው የሕክምና ክትል እየተደረገላቸው ሲሆን እስካሁን ከባድ የጤና እክል እንዳልገጠማቸው ሁለቱ መንግስታዊ ተቋማቶች በወጡት መግለጫም አሳውቀዋል። በሽታው የተለያዩ የአፍሪካ ሀገራቶችን እየተከሰተ ያለ ህመም ሲሆን የአፍሪካ የበሽታ መከላከልና መቆጣጠር ማዕከል እና የዓለም ጤና ድርጅት በሽታውን ለመከላከል እና ለመቆጣጠር በጋራ እየሰሩ እንዳለም ነው የተገለጸው። ችግሮቹን ለመቅረፍ በበኩላችን ጥረት እያደረግን ነን እያሉት እነዚሁ አካላቶች በተቻለ መጠን የሚደረጉትን ስት ስህተቶች እና ችግሮች በመቅረፍ በኩል የበኩላችን ጥረት ማድረጉም ይቀጥላል ሲሉ እንደዚሁ ተናግረዋል። በሀገሪቱ የሚገኙት ችግሮች እየተባባሱ የመምጣቱ ጉዳይ አሳሳቢ የሆነው የመንግስት አካል ይህንን በተመለከተ ለሚያደርጋቸው ስራዎች ሁሉ ተገቢው እርምጃዎች መውሰድ እንዳለበትም አክሎ ገልጿል። በተደጋጋሚ ጊዜያቶች በሀገሪቱ የሚስተዋሉት ችግሮችን በተመለከተ ለመቅረፍ የሚደረገው ጥረት አሁንም ጠንክሮ መቀጠሉ ነው የተገለጸው። ሪፖርተር ጋዜጣ ፓርላማ ገብቶ እንዳይዘግብ እግድ ተጣለበት ወይም ተከለከለ። ላለፉት ሰላሳ ዓመታት ነው በህዝብ ተወካዮች ምክር ቤት ፓርላማ ተገኝቶ ዘገባዎችን ሲሰራ የቆየው ሪፖርተር፣ ግልጽ ባልሆነና ባልታወቀ ምክንያት በፓርላማ ተገኝቶ ዘገባውን እንዳይሰራ እግድ እየተጣለበት ከዚህ በኋላ በፓርላማ ገብቶ መዘገብ አይችልም ነው የተባለው። በተለይም የሪፖርተር ጋዜጣ የኢፌዴሪ ህገ መንግስት መጽደቁንና የመጀመሪያውን አገራዊ መረጃ

አገራዊ ምርጫ መካሄዱን ተከትሎ ነው። በ1988 ዓ ም ጀምሮ የሪፖርተር ዘጋቢዎች በፓርላማ እየተገኙ ዘገባ ሲያደርጉ እንደነበረ የተገለጸው። ይሁን እንጂ ላለፉት 30 ዓመታት ዘጋቢዎች ሲሰሩ የቆየው ቢሆንም ከሚያዚያ 6 ቀን 2017 ጀምሮ ምንም አይነት ምክንያት ሳይኖር ወይም በፓርላማው በይፋ ሳይገለጽ ከበር በላይ በጥብቀ ሰራተኞች ሪፖርተር እንዳይገባ እግድ እየተጣለበት መሆኑ ነው የተገለጸው። በተለይም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከወጣበት ጊዜ ጀምሮ ምንም አይነት እንቅስቃሴዎች በተለይም በጋዜጠኞች እንዳይሰጥ እየተደረገ ያለው እገዳና ክልከላ አሁንም ጠንክሮ የቀጠለ መሆኑ ነው የተገለጸው። በተደጋጋሚ ጊዜያቶች የሚደረጉትን የጋዜጠኞች ነፃነት መብት እንቅስቃሴ ማገዱ የጠቅላይ ሚኒስትር አብይ አህመድ ስራውና ተግባሮች መሆኑ የተገለጠው። ትግራይ ክልል በብሔራዊ ባንክ ወርቅ በማቅረብ ቀዳሚዋ ክልል መሆኑ ተገለጠ። ኢትዮጵያ በጀት አመቱ አስር ወራት ውስጥ ከወርቅ 257 ቢሊዮን የአሜሪካን ዶላር ገቢ አግኝታለች ነው የተባለው። በአጠቃላይ 29396 ኪሎ ግራም በላይ ወርቅ ለብሔራዊ ባንክ ማቅረቡ ተገልጿል። እንደ ማዕድን ሚኒስትር ገለጻ ከሆነ ከክልሎች ለብሔራዊ ባንክ የቀረበው የወርቅ መቅረን በትግራይ 12210 ኪሎ ግራም እንደዚሁም በሌሎች ክልሎች ኦሮሚያ 6910 ኪሎ ግራም፣ ጋምቤላ 4590 ኪሎ ግራም፣ ቤኒሻንጉል ጉሙዝ 3689 ኪሎ ግራም መቅረቡ ነው የተገለጸው። በሌሎች ማዕድናትና መርቂ የሆነ ውጤት እየተዘገ እንደሚገኝ ማዕድን ሚኒስትር ዴኤታ አቶ ሚሊዮን ማቴዎስ ለአዲስ ዘመን ጋዜጣ እንደገለጹት ነው። ይሁን እንጂ ይህንን የወርቅ ማዕድና ሌሎች ማዕድናትን በተመለከተ በርካታ ጊዜ ትችት እየቀረበበትና በተለይም ለግለሰቦች መጠቀሚያ መሆኑ እየተገለጸ ባለበት በዚህ ወቅት ከትግራይ ክልል ይህ ሁሉ ወርቅ ለብሔራዊ ባንክ ገብቷል መባሉ ዘገባዎቹን አጠራጣሪም አድርጎታል ነው የተባለው። የአማራ ክልል በአማራ ክልል ባለፉት ዘጠኝ ወራት ውስጥ ብቻ ከአንድ መቶ ሰባ ስድስት ሰዎች በላይ ራሳቸውን ማጥፋታቸው የፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል አሳወቀ። በሆስፒታሉ የድንገተኛ ክፍል ሐኪም ዶክተር ጓዴ ተዋበ እንደገለጹት ከሆነ ራሳቸውን የሚያጠፉ ወጣቶች ቁጥር ከጊዜ ወደ ጊዜ እየተበራከተ መምጣቱ ነው የተገለጸው። በየቀኑ አንድ ራሱን የሚያጠፋ ወጣት ወደ ሆስፒታል ይመጣል ያሉት ዶክተር ጓዴ በአብዛኛው ለቢሮና ለአይጥ ማጥፊያ ተብሎ የሚሸጡትን በተለይም ጸረ ተባይ መድኃኒት ነው የሚወስዱ ሲሉ ገልጸዋል። በዘጠኝ ወራት ውስጥ ብቻ ከ176 ያህል ወጣቶች ራሳቸውን እንዳጠፉ የሚናገሩት ዶክተር ጓዴ አብዛኛው ከአስራ አምስት እስከ ሰላሳ ዓመት ዕድሜ ክልል ያላቸው እንደሆነ ነው የገለጹት። ብዙዎቹ እጅግ መማራራቸውን እየገለጹ ያለና መድኃኒቶችን እየወጡ መገኘታቸውን የገለጹት ተጎጂዎቹ ራሳቸው ማጥፋታቸው በምርመራ የሚገኝ ነው ያሉ ሲሆን በተጨማሪም ከቤተሰቦቻቸው የሚገኝ መረጃ እንደሚያመለክተው ከሆነ በራሳቸው ላይ አደጋውን ከማጥፋታቸው በፊት ይናገሩት የነበሩ አካላት እንዲሁም መድኃኒቱን ከወሰዱ በኋላ ከአጠገባቸው የሚገኙ የወሰዱት መድኃኒት መያዣ ራሳቸውን ለማጥፋት ማረጋገጫ እንደሆነም ነው የተገለጸው። ከዚህ ባለፈ መድኃኒቱ ከተወሰዱ በኋላ በፍጥነት ወደ ሕክምና ተቋም መጥተው የተረፉ ወጣቶች ቃለ መጠየቅ ሲደረግላቸው ራሳቸውን ለማጥፋት ያነሳሳቸው ቤተሰብና ከፍቅር ጓደኛ ጋር የሚያደርጉ ጊዜ ግንኙነት፣ እንዲሁም ኑሮ መመረርና በተለይም ትምህርታቸውን ካጠናቀቁ በኋላ ስራ የማጣታቸው ምክንያት ከፍተኛ ምክንያቶች እንደሆኑም ተናግረዋል። አዲስ አበባ፣ በአዲስ አበባ አንድ የሞተን ሰው ለመገነዝ ገናዦቹ ከሶስት እስከ አራት ሺህ ብር ድረስ ይጠይቃሉ ተባለ። ከተወሰኑ ዓመታትን በፊት አራትና አምስት ወራት ብር እነዚህ ገናዦች የሚጠይቁ ሲሆን ከኑሮ ውድነቱ ጋር በተጨማሪ የሚጠይቋቸው ጨርቅና ጥጥ ሬሳውን የሚወጋው መርፌ መጨመር እንደ ምክንያት እንደሚጠቀስ ነው የገለጹት። በተደጋጋሚ ጊዜያቶች የዋጋው ንረቱ እየጨመረ የመጣ መሆኑን የሚገልጹት እነዚሁ የሟች ቤተሰቦች እንደነገሩት ከሆነ በከተማዋ ሬሳ ግነዛ በሕክምና ተቋም የመገነዝ ልምድ ባላቸው ነገር ግን ከሟች ቤተሰብ ጋር ቅርበት ባላቸው ሰዎች በነፃ የሚገነዝ ሲሆን ከሁለት ውጭ ተከፍሎ በገናዦች ይከናወናል ነው የተባለው። በዚህም ምክንያት ነው ከፍተኛ የገንዘብ ወጪ ጥያቄ እየቀረበባቸው የሚገኙ በተለይም የሟች ቤተሰቦች ተብለዋል።

ተገልጿል። የዘመቻው ዓላማ በታሪካዊ ብቷ ቦታ ቋራ ምድር የአማራ ፋኖ ብሔራዊ ኃይል ምስረታን በማስመልከት ነው፣ በጥምር ስራ ለማስታወቅ የታቀደው ስራ ተግባራዊ የተደረገው ተብለዋል። ከዚህም በላይ በአማራ ፋኖ ብሔራዊ ኃይል ምስረታ የተደሰተው ሰራዊታችን በማጠናከር የተዋጣለትና የተለመደ ድል ማጎናጸፍ ችሏል ተብሏል። በተለይም በተለያዩ ቦታዎች የተደረጉት ተጋድሎች ውጤታ በማምጣታቸው በመሆኑ እስካሁንም በየቀጠናውና በሻለቃ፣ በብርጌድ፣ በክፍለ ጦርና በኮር እየተደራጁ ሲታገል የቆየ ቢሆንም ትግሉን በሰራዊታችን በቀጠና ውጭ ወተን የንታገል ጥያቄ ታሳቢ ያደረገ በጥምረት የመስራት ልምድ ለማዳበር የውጊያ ታክቲክና ቴክኒክ ልውውጥ ለማድረግ የተለያዩ የመሬት አቀማመጥና የአየር ንብረት ላይ ያለውን የውጊያ ልምዶች ለማምጣት እንዲሁም ለቀጣዩ ለሚደረገው የአራት ኪሎ ጉዞ ከረጅም ርቀት ተወርውሮ ሄዶ የማጥቃት ልምድ ለማካበት ሲባል የአማራ ፋኖ ብሔራዊ ኃይል አፍባ የጎንደር ቀጠና አደረጃጀት ከተለያዩ ጎንደር ቀጠና የተውጣጡ አሃዶችን በአንድ በማሳለፍ ቋራ ላይ ከጠላት ላይ ከፍተኛ ማጥቃት ዘመቻ መጀመራቸው ነው የተገለጸው። ጠንክሮ የቀጠለው የፋኖ ኃይል ትግሉን ወደፊት እያጠጠ ለመገኘቱም ታውቋል። በርካታ ወታደራዊ ስልጠና እየወሰዱ የሚገኙትም የአማራ ክልል በአሁኑ የተጠናከረ መሳሪያና ወታደር ኃይል እንዳደራጅም ተገልጿል። በተለይም ከደቡብ ጎንደሮች ቀጠና በአንደኛ ኮር የተውጣጣው አንደኛ ሻለቃ፣ ከማላይ ጎንደር ቀጠና ከግዙፉ ጎንደር በጋሻው ክፍለ ጦር አንድ ሻለቃ፣ ከታድሎ ብርሃን ክፍለ ጦር አንድ ሻለቃ፣ ከጥቁር አምባ ክፍለ ጦር አንድ ሻለቃ እና በሁለተኛ ኮር ከቋራ ኦሜድላ፣ ከአድዋ ክፍለ ጦሮች ሁለት ሁለት ሻለቃዎች፣ ከዘውል ጀግና ቴዎድሮስ ክፍለ ጦሮች አንድ ሻለቃ የተውጣጡ መሆናቸውም ተውቋል። ውጊያው የሚካሄደው በየኮሮና ክፍለጦር ዘመቻዎች እንዲሁም በበላይነት የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠራ ዋና ምክትል ዋና አዛዦች በጥብረት እየተገማገሙ እንደሆነም ነው የተገለጸው። የአማራ ፋኖ ትግሉን አጠናክሮ በቀጠለበት በዚህ ሰዓት የመከላከያ ላይ እየተወሰደ ያለው እርምጃ ጠንክሮ መቀጠሉ ነው የታወቀው። የአማራ ፋኖ ብሔራዊ ኃይል አንደኛ ክፍለ ጦር ባህር ዳር ብርጌድ ጊዮን ሻለቃ አሳምነው ሻለቃና የአማራ ብሔራዊ አንደኛ ክፍለ ጦር ጣነው መምረቅ ብርጌድ ባህር ዳር ሻለቃ በጋራ ጥምረት በማድረግ በደህና ማርያም ይጎድ ቀጠና ከጣኖ መብረቅ ቀጠና ወንጀል ቀበሌና ከአቸፈር ቀጠና ጭምባ ከተማ ሁለት አቅጣጫ የወጣውን የጠላት ኃይል ከጠዋት አንድ ሰዓት ጀምሮ እነዚህ ሁለት ብርጌዶች ሻለቃዎች ጠንካራ ትስር በመፍረ የጠላት ኃይል ላይ ምሽግ የተደመሰ ሲሆን የተደመሰሰው ሀዘጠኝ ሶስት ፓትሮል ቆስለኛ መሆናቸው እና ከፍተኛ ቁጥር ያለው ብሬንያ ብሬን መሳሪያዎችን እንደዚሁም ደግሞ ክላንሽኮፕ መሳሪያዎችን እና የእጅ ቦምቦችን የወገብ ትጥቆችን እንደዚሁም ከፍተኛ ቁጥር ያለው ምርኮኛ እና እርምጃ የተወሰደባቸው በርካታዎች መሆኑ ነው የተገለጸው። በሁለተኛ ሻለቃ ንሙት የያዛቸው ብርጌድ ሻለቃ ንሙት የያዛቸው ብርጌድ ከባህር ዳር ብርጌድ ደጉ በላይ ሻለቃ ጥምረት በመፍረጥ ታሪክ ስራ መስራታቸውም ተውቋል። የብልጽግና ቡድን አዴት ከተማ ላይ የዞንን ስብሰባ አደርጋለሁ ብሎ ባደረገው እንቅስቃሴም አዴት ላይ ብዙ ኃይል በማስቀመጥ ሙከራ ቢያደርግም አይበግረው የሻለቃ ንሙት የያዛቸው ብርጌድ ከባህር ዳር ብርጌድ ደጉ በላይ ሻለቃ ጋር በጥምር በመፍጠር በአራት አቅጣጫ ዴንሳ፣ ባታ፣ ቆቅር፣ አዴትና ሀና ምላጭ በር ላይ እንዲሁም የሁለተኛው ክፍለ ጦር አካል በሆነው ከዮሐንስ አንስ አለማየው ብርጌድ ጋር ትስር በመስር ነው ቆንጂ ጎንጂን ጨምሮ ትልቅ ጀብድ መፈጸማቸው የታወቀው። በሶስተኛም ሰንጥቅ ሻለቃ ዴንሳ ቦታ ከተማን ለሳታት ተቆጠርቶ ጠላት ሙትና ቁስለኛ ማበረድ የጠላትን ከባድ ምሽግ መድር ማመሳቸው ነው የተገለጸው። ይህ በእንዲህ እንዳለ መርጦ ለማርያም የሚገኘው የመከላከያ ኃይል ሰባ ሁለተኛው ክፍለ ጦር በአባ ሸለቆ ብርጌድ መብረቃዊ ጥቃት መደምሰሱ ነው የተገለጠው። በተለይም በሶስቱ ግንባሮች ከባድ ማጥቃት የተሰነዘረው በጥነኛ ሳሙኤል አወቀ ክፍለ ጦር አባ ሸለቆ ብርገድ ብርጌድ የመቶ መሪዎች፣ የራዲዮ ኦፕሬተሮችን ጭምር በርካታ ቁጥር ያላቸው የሰባ ሁለተኛው ክፍለ ጦር አባላት በጀግኖቹ እርምጃ የተወሰደባቸው መሆኑን ተገልጿል። በእስላምና አምባ ሚኒያስ ግንባር በተለይም በትላንትና ሁለትም በተደረጉት ድቦ ከተማና ግንባሮች በተደረጉ ከፍተኛ ውጊያዎች ድል መገኘቱ ነው የተገለጠው። ውጊያው የነመቶ አለቃ እያሌውና የነመቶ አለቃ ምስጋናው እነ ሻለቃ እንዳርጋቸው እነ ሻለቃ ውዱና ሌሎችም ጀግኖች የጦር አመራሮች የመሩት መሆኑ ነው የተገለጸው። በሚደረጉት ከፍተኛ ተጋድሎች የተገኘ ውጤት ከፍተኛ መሆኑም ተገልጿል። ከመካነ ኢየሱስ ወደ ፋሲለደስ ሲጓዝ የነበሩም የአገዛዙ ኃይሎች ላይ በተፈጸመ ደፈጣ ጥቃት ከፍተኛ ቁጥር ያለው ወታደሮችና ሲኖትራኮች ላይም አራት ፓትሮል ሙሉ ወታደሮች እርምጃ የተወሰደባቸው መሆኑን ተረጋግጧል። በደቡብ ጎንደር ዞን እስቴ ቀጠና መነሻውን ከመካነ ኢየሱስ አድርገው ወደ ፋሲል ሲጓዝ የነበሩ የአገዛዙ ወታደሮችም ከፍተኛ እርምጃ እየተወሰደባቸው መሆኑ ነው የተገለጸው። ከተወሰዱትም እርምጃዎች ካድሬዎች መካከል የፋሲለደስ አካባቢ ማህበረሰብ ከአቅም በላይ የሆነ ግብር እንዲከፍሉ በማስገደድና መክፈል ያልቻሉ ደግሞ የጽንፈኛ ደጋፊዎች ናቸው በሚል በአገዛዝ ወታደሮች ላይ አቶ ክንዱ ይባብ እንደሚገኝበት ነው መረጃዎቹ ያመላከቱት። በአገዛዝ ወታደሮች በሁለት ቦታ ደፈጣ ጥቃት የፈጸሙት አፍሃ በጎንደር ሜጀር ጄኔራል ዋንታ ባተ ኮርጉና ክፍለ ጦር የሚገኙ እንደሆነ ነው የተገለጸው። ከፍተኛ ትግል እየተደረገበት ያለው የአማራ ክልል አሁንም ጠንክሮ መቀጠሉ ነው የተገለጠው። በተለያዩ ቦታዎች የሚደረጉት ተጋድሎች አሁንም ከፍተኛ ድል ማስመዝገባቸውን ለማወቅም ተችለዋል። የኤርትራ ፕሬዚዳንት በተለይም በተደረገው የኤርትራ የውስጥ ጉዳይ ሳይሆን ስለ ኢትዮጵያ እና ስለ ሌሎችም ሀገራቶች ጉዳይ ሰፊ ንግግር ማድረጋቸው ተገልጿል። ባደረግናቸውም ተጋድሎች ላይ የሚጸጽተን ነገር የለም ሲሉም ነው ፕሬዚዳንቱ የተናገሩት። ለሰላሳ አራት ዓመታት የሀገሪቱን በብቸኝነት ሲያስተዳድሩ የነበሩት ፕሬዚዳንት ያሉት ፕሬዚዳንት ኢሳያስ አፈወርቄ ለሰላሳ አራተኛ ጊዜ ንግግር ማድረጋቸውም ታውቋል። ፕሬዚደንቱ ሀያ ደቂቃ ርዛሜ ባለው ንግግራቸው አብዛኛው ከሀገራቸው ውጭ ያለውን ሁኔታ በመተንተን ላይ ያተኮረ እንደሆነ ነው ብዙዎቹ የሚገልጹት የወጡት መረጃዎች ከዓመታት በፊት በነበረው የኢትዮጵያ ሁኔታ አንስቶ የጠቅላይ ሚኒስትር አብይ አህመድ ዶክተር የሚመሩት መንግስት ወደ ስልጣን መምጣት እስከ አምናው ሰላሳ ሶስተኛ ነጻነት በዓላቸው በንግግራቸውም አንስተዋል። ሁሉም ባገኟቸው አጋጣሚ ሲናገሩ በአንድ በታቸው ትርይቶ የማያውቀው ህወሓት ወይም ቲፒኤልኤፍን ለመጥራት የሚጠቀሙበት ወያኔ የሚለው ቃል በዚህ ንግግራቸው አንድም ጊዜ ካፋቸው አለመውጣቱም አስታውቋል። በአጠቃላይ ግን ከሀገራቸው ጉዳይ ይልቅ ስለ ኢትዮጵያ ብዙ የተናገሩ መሆኑ ነው የተገለጸው። የትግራይ ጦርነትም በአስቆመ የፕሪቶሪያን ሰላም ስምምነት እንዲሁም የኢትዮጵያን የባህር ጉዳይ ዓለም አቀፍ አጀንዳ በማድረጉ ደስተኛ እንዳልሆኑ በተደጋጋሚ የሚነገርላቸው ፕሬዚዳንት ኢሳያስ አፈወርቄ ከአምስት ዓመታት በፊት ደጋግሞ ያሞካሹት በኢትዮጵያ የመጣውን ለውጥ ዛሬ ተገልብጦ በንግግራቸው ሲያስጠለጥሉት ነው የተ ሰማው ፕሬዝዳንቱ በርካታው ንግግራቸው በኢትዮጵያ ጉዳይ ላይ ያተኮረ መሆኑ የተገለጸ ሲሆን በተለይም ከዓመታት በላይ ወይም ለሶስት ትውልድ ያህል ኢትዮጵያን የወክሏቸው ወኪል ትሆናለች ብለው ያምኑ የዋሽንግተን ቡድኖች ያቀነቀኗቸውን የተዛቶ ፖለቲካዊ አመራሮች ያስከትሉትን ቀውስና ጉድመት በታሪክም መዛገር ተሰፍረዋል ብለዋል። በቀዝቃዛው ጦርነት ወቅት የሶቪየት ህብረት መሪዎች የፈጸሟቸውን ስህተቶች ውጤቶች ተሰንደው ይገኛሉ ብለዋል። በነዚህ መስል ምክንያቶች የኢትዮጵያ በኢትዮጵያ የሁለት ትውልድ ሀገር የግንባት እድል ከሽፏል ሲሉ ነው የተናገሩት። በርካታ ንግግራቸውን በኢትዮጵያ ጉዳይ ላይ ያተኮሩት ፕሬዚዳንቱ በተለይም የብሔር ፌዴራሊዝም ያን ሁሉ ቀውስ ካስከተለበት በኋላ ባለፉት ሰባት ዓመታት መጣ የተባለው ለውጥ ሪፎርም በኢትዮጵያ በሁሉም ዘንድ የተስፋፋ ስሜት እንደሚገፋና በተለይም በኤርትራ ሕዝብ በሌሎችም የጎረቤት ሀገሮች ሕዝቦች በዓለም ሕዝብ ዘንድም ምን ያህል ተስፋ እንደተፈጠረ ትላንትና ትውስታቸው መሆኑ ታውቋል። ያ ሕዝብ ተስፋ ያናደዳቸው ውጫ ኃይሎች ግን ረፍት አልተሰማቸውም ላሉት ቅርብ ለዓመታትም ብቻ በብልጽግናው ስም አዳዲስ ወኪል ወደ ተገዢ ኃይል ብልጽግና ወኪል በማድረግ በኢትዮጵያ ሕዝብ ላይ ያወጁ ጦርነት የጭንቀት ማሳያ ነው ሲሉም ነው የተናገሩት። በተለያዩ ማዕዘናቶች የውሃ የአባይና የቀይ ባህር የባህር ጉዳይን የኦሮሞ ሕዝብ የማይወክል የኦሮማ ስነ ህዝብ የኩሽና ሌሎችም ጉዳዮች ላይ በመሆኑ ይህንን የሚሰማውን ፉከራ እና ግርግር ወዘተ በጥቅሉ የወደፊት ሽሽት ነው ሲሉም ነው የተቹት። ፕሬዚዳንቱ የታወጀው ጦርነት እና በርካሽ የጀብጀኝነት ፉከራ አስደግፎ ይህ ጦርነት ለማቀጣጠል የቀብጥ ተስፋ የጦር መሳሪያዎችና ቴክኒኮሎጂ የሰነነ መሆኑ ተገልጿል። በተለይም እንደ ሶስተኛ ማስተጋቢያ ውሸት ለመንዛት አሁንም ለማፈን ለማዛብ የተጣቡ ጥራቻዎችና ጥላቻዎችና ቅራኔን ለመለኮስ በቅንጅት በመስራት የአእምሮ ጦርነት ለመፍጠር እየተደረገ ያለውንም ደርሰንበታል ሲሆን ፕሬዚዳንቱ የተናገሩት የኤርትራ ህዝብ መንግስት ለመተንኮስ እየተሸረበ ያለውንም ግልጽና ስውር ሴራም የሚታወቅ ነው ያሉት ፕሬዚዳንቱ መደምደሚያው፣ ታይቶ የነበረውን ተስፋ በኗል። የኢትዮጵያ ህዝብ ምርጫዎቹን አውቆ ተቃውሞውን ሲያበረታታ እየታየ ነው ብለውን ገልጸዋል። የኤርትራ ህዝብን መንግስት ቀደም ብሎ ተጀመረ ለተባለውም ሪፎርም ለውጥ በከፍተኛ ተስፋ ያለመ ስስት ሙሉ ድጋፋቸውን መስጠታቸውንም ገልጸዋል። አሁንም በተከሰተው ድንገተኛ ሁኔታ ምክንያት የሚያጸጽተኝ የሚያስጨንቃቸው ነገር አይኖርም ነው ያሉት ፕሬዚዳንቱ፣ ርካሽ ወደሆነ የሀሰት የመቆራቆስ ማዕድም አይጋበዙም። ይህ ሴራ እየሸረቡ ላሉ የውጭ ኃይሎች እጃችንን ሰብስቡ እንላቸዋለን ሲሉ ነው ፕሬዚዳንቱ በዝርዝር የገለጹት። ታዲያ ይህንን በተመለከተ ጀዋር መሐመድም ለኢሳያስ አፈወርቄ ንግግር መልስ ሰጥቷል። ኤርትራውያን ፕሬዚዳንት ኢሳያስ አፈወርቄን ከትላንት ያደረጉት ንግግር ትርጉም ማዳመጡ ሲያወጡ በመግለጽ የጀመሩ ጀዋር በሁለት ቁልፍ ነጥቦች ላይ አስተያየት መስጠት እፈልጋለሁ ሲል ነው የገለጠው። ሲያስረዳም ፕሬዚዳንቱ ኢሳያስ የቀድሞ የጦር አጋራቸው አብይ አህመድን የኦሮሞ ጥቅም የማይወክለውን የኦሮሞን ርዮት ዓለም የሚያራምድ በማለት ከሰውታል ካለ በኋላ በዚህ ንግግር ደስተኛ አለመሆኑን አስታውቋል። ኦሮሚያ የፖለቲካ ርዮት ዓለም አይደለም ያለው ጀዋር ይህ የኦሮሞ ማንነት ወይም የባህል መገለጫ ቃል መሆኑን አስረድቷል። ልብ ልክ ኤርትራውያን ወይም ኩኩዬ እንደማለት መሆኑን ገልጸዋል። ቢሆንም ፕሬዚዳንት ኢሳያስ ከሰባት ዓመት በኋላ አብይ የኦሮሞን እሴት እንደማይወክል በማመናቸው ደስተኛ መሆኑን ነው ያሳወቀው። ለአስር ዓመታት ከኤርትራ ጋር ሲሰሩ የነበሩት የኦሮሞ ፖለቲካ መሪዎች ጨምሮ የኦሮሞ ምሁራን እና የተከበሩ አገር ሽማግሌዎች ለዲሞክራሲ ሽግር አብይን ሲደግፉ መቆየታቸውን የጠቀሰው ጀዋር ይሁንና ቤተ መንግስት ከገባ በኋላ ለነዚህ አካላቶች እነዚህንም ላደረጉ ገለል እንዳደረጋቸው ነው የተናገረው። በዚህ ምክንያት እየተደረገ ያለው ነገር ኦሮሚያን የማይወክል ተግባር እየፈጸመ እንደሆነ ነው አብይን የገለጸው። ጀዋር በኤርትራና በኢትዮጵያ መካከል የተፈጠረውን የአጭር ጊዜ ትብብርም ዘለቄታዊነት ሊኖሩ እንዳልቻለ የጠቀሰው ጀዋር እንደዚህ አይነት የአጭር ጊዜ ግብ ያላቸው እሴቶች በሁለት ሀገራት መካከል መደጋገብ እንደሌለበትም አሳስቧል። የፕሬዚዳንቱ ኢሳያሱን የትላንቱን ንግግር በሁለቱ ሀገራት መካከል ያለውን ውጥረት መካረሮን እንዳያሳይ ጠቁሟልም። በአፍሪካ ቀንድ ሌላው አውዳሚ ጦርነት ከመምጣቱ በፊት የሚመለከታቸው አካላት ይህንን አደገኛ አካሄድ ለማስቆም አስቸኳይ እርምጃ መውሰድ አለባቸው ሲል ነው ጀዋር ሀሳቡን የጠቀለለውም። ዩክሬን ሩሲያ በዩክሬን ላይ ከፍተኛ ጥቃት መሰንዘሯን ተከትሎ ትራምፕ ፑቲንን እብድ ሲሉ ተቿቸው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሞስኮ በዩክሬን ላይ ያደረሰችውን ከባድ የአየር ጥቃት ተከትሎ ነው በሩሲያው አቻቸው ቭላድሚር ፑቲን ደስተኛ እንዳልሆኑ የተናገሩት። ትራምፕ ባልተለመደ ተግሳጽ ምን ነካው? ብዙ ሰዎች እየገደለ ነው ያሉ ሲሆን አክለው ፑቲን ፍጹም እብድ ነው ሲሉ ነው የተደመጡት። ይህን እንዴት ያደርጋል? በንጹሐን ላይ ይህ ሁሉ እርምጃ መውሰዱ ተገቢነት የሌለው ነው ሲሉ ነው የተናገሩት። ፑቲን በተለይም ሩሲያ 367 ሰው አልባ አውሮፕላኖችና ሚሳይሎችን በመተኮሷ በዩክሬን በአንድ ሌሊት ብቻ ቢያንስ 12 ሰዎችን ስትገድል በደርዘን የሚቆጠሩት ደግሞ ቆስለዋል። ፑቲን በ222 ሙሉ ወረራ የዩክሬን ላይ ከጀመሩ ወዲህ በአንድ ሌሊት ውስጥ ከፍተኛ ጥቃት መሰንዘራቸው ነው የተገለጸው። ከፍተኛ ጉዳት ያደረሱት ፑቲን በተለይም በሀገሪቱ ላይ የሚመጣውን አደጋ ትክክል አይደለም፣ ንጹሐን መገደልም የለባችሁም ነው ሲሉ የአሜሪካ ፕሬዚዳንት ፑቲንን የተቹት። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላችሁ የዘውድሾ ዜናዎች እነዚህ ይመስል ነበረ። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና ይስጥልኝ ያልኩ የምስነበታችሁ ዜናውን በማቅረብ እስካሁን ከእናንተ ጋር ቆይታ ያደረግኩት እኔ ዘብሮ መንግስት የነበርኩ መልካም ጊዜ